እኮች እኔ እንዳላፈነ ከውጭ የመጣ በሙሉ እንትን ይመስላችኋል እንዴ? እነዚህ ጤነኛ ይመስላችኋል እንዴ? ለአስር ደቂቃ እንኳን ሲቁነጠነቅ ነው ላይፍ ስትሪም ላይ የምታዩት። እትነ ኖርማል ኖርማል አይደለም፣ ልጁ አደለም፣ ልጁ በራ። እኔ አሁን አዶናይ እናሁን በራሴ ምን ሰራሽ ቢባል 27 ዓመት ተዘብዝፎ የነበረው ኢን ወሮበላ ኢህአዴግ የሚባለውን ስርዓት ነቀዬ ጣልኩት፣ ከህዝብ ጋር ሆኜ አንተ ምን ሰራ ብትባል፣ ፎር ኤግዛምፕል ማለት ነው አዶናይ ምን ሰራ? ምን ሞዴሬተር አረክ? ምን ሞቲቬተር አረክ? በራስ ለክ ቤት የሌለ የኢትዮጵያ በገዛ የኢትዮጵያ ታረግ ራስን እንኳን ኮንትሮል ማድረግ ያቃተ ሰውዬ ዩጎ ላይፍ ስትሪም ሁለት ሚሊዮን የሚያክል ነገር ይዘ ሁለት ሚሊዮን ተመልካች ይዘ የቤት ክራይ መክፈል ያጣ ሰውዬ። እነዚህ ህዝቦች የኢትዮጵያ ህዝብ፣ የአሜሪካ፣ የአውሮፓ፣ የአረብ ሀገር ባይኖር ኖሮ ምን ይደረግ ነበር? ሁለት ሚሊዮን ቲክቶክን እንኳ መስራት በቲክቶክ እኮ መስራት ያቃተ ሰው፣ አሁንም እስቲል ነው ብቻህን አይደለም ሆነ የምትንቀሳቀስ እስቲል ነው ያለው። ከማን ጋር ነው የተቸገሩ ሰዎች ላይ ና በጣም ቆንጆ የሆነች ሴት በመቅረብና ፎንቃ ፎንቃ በመስራት በመቀረጽ ምናምን ናም ነገር እንደዚያ። እስኪ በራስ አዶናይ በራስ ኪሎ ቀንሳል። ወፍራም ነበርኩ አልክ፣ አሁን ቀንሳል። ወፍራም የነበርክበት ሰዓት ምንድን ነበረ? ዲፕሬሽን ነበረብህ ምናምን። አንተ ካወራሁ እኔ ፈልጌ አንተ ኢንተርቪስ ካዳመጥኩ ነው ስለዚህ ምን ለውጥ አለ ስል ውፍረት ቀንሳል። ደስ ኩት ጥሩ ነው ውፍረት መቀነስ ግን በህይወት የሆነ ኮመን የሆኑ ለህይወት አስፈላጊ የሆኑ ነገሮችን ሰርታ ነው ስትሄድም ማሚ ጋን የገባ ሁለት ቻንስ የማሚን መኒ ማንቀሳቀስ ተችሎ ቢዝነስ ውስጥ መግባት የሚገባ ጭንቅላት የሌለ አንተ ብር ብር እጅ ላይ ኖሩ አይዲያው ከአንተ ሆኑ ሞቲቬቱ ነው እነዚህን አጋጭተ ሰው መሆን ያቃተ ሰውዬ ምንም ደሃውን የደቡብ ወላይታንና የኢትዮጵያን ህዝብ ትመክረዋለህ እኮ ሰው እኮ ብር እኮ ነው የኔ ወንድም፣ ገንዘብ እኮ ነው ያጣው። አንተ ሁለቱም ኖረ ሰው ያለውን ከሰውዬ አሩ ኪል ሚ እንዴ! የቤተሰቦችን ገንዘብ አልፈልግም በራሴ መኖር ነው ፈልግም በቤተሰቦችን። መጀመሪያ እኮ እኛ እኮ ገንዘብ ለማግኘት ነው እኮ ስንት ሺ ኪሎ ሜትር እኮ ጀርመን የመጣ ነው። የእናንተ አይዲያ ጠፍቶ መሰለህ? ብዙ ደግሞ ገንዘብ ሳያገኙ ከዜሮ ዜሮ ሳንቲም የተነሱ ሰዎች ጋር እኩል መወዳደር አትችልም። የሰራሁም ነገር በእኔ በኩል የሰራሁም ነገር የለም። ይሄ ይሄ ልጆቹን መግደል ነ። ይህን የምትፈልጉት ጠካክ፣ ተጠንቀቁ። የእናንተ ስም ነው የሚጠፋው። አጣሩ፣ መጀመሪያ ባክግራውንድ አጣሩ። ታውቁታላችሁ የምታውቁት እኮ የሆነ ሀገር ብቻውን ሲኖር እኮ ነው የምታውቁት። የምታውቋቸው እጃችሁ ላይ ያሉትን ልጆች ላይፍ እስትር የምታውቋቸው ልጆች ምረጡ። ቢያጨሱ አሸሻቸውን ነው ወይ ሸሻቸው ነው? እዛው አጣሩና ካራክተር ባግራውንድ እያያችሁ ባግራንድ ካራክተር መግባት አለበት። ሌባ አታወዳድሩ። ትዘርፋለች፣ ውድድር ላይ ትቀርባለች። እንዲ ካንስል ነው መሆን ያለበት። ሌባ ሌባ ካንስል መሆን አለበት። ለምሳሌ ልንገራችሁ። እቺ ከማናት ስሟ የምትባለው እኔ ችግር የለብኝ። ቆንጅዬ ልጅ ናት፣ አሪፍ ልጅ ናት። ኦኬ ሞራሏንም መንካት አልፈለግም፣ ግን ጥፋት አጥፍታለች። ጥፋቷ ምንድን ነው ነው ? እንደዚህ ጥፋት ያጠፉ ሰዎች ካንስል መደረግ አለባቸው። ወደ ውድድር መቅረብ የለባቸውም። ነገ አንደኛም እንደ ልቧ ታጠፋና ውድድር ላይ ትቀርባለች። ትውልድም ማዳንና ማሳደግ የምትፈልጉ ከሆነ ጥፋት ያለባቸውን ልጆች ወደ ውድድሩ ማምጣት የለባችሁ የለባችሁ ለዚያም አይልኛ ጥፋት እንዳለባችሁ እንዳልሄድባችሁ ስራ እንዳላረጋችሁ ስራይ እንዳላረጋችሁ። አዘጋጆች በድጋሚ በድጋሚ ቼክ አድርጉት። ማንን ነው ለውድድር የምናቀርበው? ለውድድር ምንድነው የምታቀርቡት? ለትውልድ የሚጠቅሙ ፎር ቢልድ የሚሆኑ አደለ? ሰርተው ጎበዞች እንዲባሉ ነው አይደል የፈለጋችሁት? ሀገራችንም ላይ ለካ እንደዚህ ሰርተን እንሸለማለን ብለው ሌላውን እንዲያበረታቱ ነው አይደል? የፈለጋችሁት እኔ ከጸንጽ እኔ አሁን ልንገራችሁ፣ እኔን ብትመርጡኝ እኔ ራሴ እሰድባቸዋለሁ። እኔ ከፈሴ የተጣላው ሴት ምን ላደርግ ነው ውድድር ላይ የምቀርብ ራሴ ነኝ ካንስል የማደርገው። ሁለተኛ ነገር አይታችኋቸዋል፣ ያቀረባችኋቸው ልጆች በሙሉ ችግር ያለባቸው ናቸው። አንድ ሰው ለውድድር ሲቀርብ ባክግራውንዱ ይታያል። ቀለል ያሉ ጥፋቶች አሉ ከባድ ጥፋቶች አሉ። የማንንም ሌባና ጭበርበራ እያቀረባችሁ ታው እያወዳደራችሁ ግን በጣም መልካም ጨዋ የሆኑ ሴቶችን ግን ዋንትያን አላቀረባችኋት። አሁን ደግሞ ስናገር ኦሮሞ ስለሆነች ትላለች። የዋንትያም ችግር ካለ ፕሊስ ንገሩም። ለምንድን ነው ዋንትያ ያልቀረበችው? ምንድን ይጎደላል? ታጨሳለች? ትጠጣለች? አሽሽ ትወስዳለች? እናት አባቶችን አጭበርብራለች? በዘር የተናገረችው ነገር አለ እንደማወቅ። ኧረ እዚህ ቤት እንትን የለም። ሞዴሬተር ቆይ እያንዳንድሽ ሞዴሬተር መድሃኒዓለም የምልሽ በቃ እዚህ ቤት ያለው ጠላት ነው ማለት ነው። ሞዴሬተር ሞዴሬተር መነቀል አለባችሁ። እናታችሁ ድንጋይ ትብላ። ኦ ሰንሻ ሞደሬተር ሰጥሻለሁ። ጆሲ ና ና ጆሲ ና ና ጆሲ አንተ አንድ ቁጥር ጻፍ። አንተ ደግሞ ምን ሆነሃል? የእናትሽ ከገንግ ኪንግ ትላለች እንዴ? አንተ ጆሲ አትጽፍም አንድ ቁጥር ጠራ በካናዳ ወረቀት ያልተስተካከለ እያመጣህ እዚህ ለኢትዮጵያ ለዛች ለደሃ ሀገር ፎር ቢልድ ትላለህ። ሀሺሽ ሳያጨስ በአፋቸው ውሃ ዞር ሳይል ስራቸውን አፈር ከድሜ እየበሉ የሚሰሩ ልጆች እኔ አንቺ እኔ እኔ እኔ ልስጥሽ እኔ ካናዳዊ መማር ያልገባችበት ዋንትያ አልገባችበት ሀገር በቀል ፊፊ ካናዳ ሆና ለምን አታስገቧትም? ለምን አታስገቧትም? መሰረዝ አለበት። ካልሆነ እንዞርባቸዋለን እንደ ጉማ እንደ እንትን እንደ ሀጫሉ አዋርድ እንዞርባቸዋለን። እንደ ሀጫሉ አዋርድ ድጋሚ እንዳታወዳድረው የምናረጋቸው። ለዚያም ደግሞ ኦሮሞ ነህ ነው ምናምን አሉ። አዘጋጁ ራሱ እኔም ለኦሮሞ ሆነ ጭንቅላት አያስብም። እንዲያዘጋጁ ራሱ ዝም ነው ወይስ እሱ ነው የሰጣችሁ ስፖንሰር ያደረጋችሁ? እየሰደባችሁኝ ከሆነ ሌላ ታሪክ ውስጥ እንዳልገባ መስተካከል አለበት። እንደዚህ አይነት ዝግጅት ስታዘጋጁ የማትቆጩበትን የማትጠየቁበትን፣ ያ ባክግራውንድ አጥኑ። ባክግራውንድ ማለት ዘሩን አይደለም እያልኩሽ ያለውትን፣ ጫዋነቱን፣ ዲሲፕሊን መሆኑን ይሄንን ሀሽሹን አለመ አለመጠጣቱ ኦኬ። እኔ አሁን ዋንትያ ለምን አልገባችም? የሆነ ሪዝን እንፈልጋለን። ለምን ያላስገባችኋት? ባለጌ ናት፣ በቂ አይደለች ብለ ነው? ብቃ ሳታውቋትም ተናገሩ፣ ችግር የለውም። እኔ እንደ ሌሎች ኦሮሞ ስለሆነች ምናምን አልላችሁ፣ ምክንያቱም አይዶን ኬር። እኔ ሰው ነኝ። ኦሮሞም አደለውም አማራም አደለውም ትግሬ ሰው ነኝ። ፋስት በቃ ሰው ነኝ ሆነሽ እኔ አማራ አልሰድበኝም አማራ ና ንከኝ፣ አይነካኝም ለምን ያቁኛል። ቢነኩኝ ምን እንደማረጋቸው ያቁኛል። አለኩኝም አማሮች ባቸ በጂጂ ክያ የለመደችውን ሊያ የግል ጥላች የላትም። ከሊያ የጠላችበት እንደሆነ ታቃላችሁ መቶ ዓመት አያቶቿ ሀያ ሰባት ዓመት አባቷ ሲዝናናበትን የነበረ ቤተመንግስት ስለቀማዋት ነው። እኔ በግል የሚጠላኝ በግል የሚጠላኝ ኦሮሞ ነው የሚጠላኝ። ደንቆሮ እናንተ ናችሁ የምትጠሉኝ በግል እኔ ማንም በግል አይጠላኝ። በግል ጠላት ኦሮሞ ነው። አሁንም ደግ ይነግራቸው የግል ጠላት ምንም ልዩነት የለኝም። ለምን ትላንትና የነዛን ጥፋት ስላጋለጽኩኝ ትፈሩኛላችሁ። ለእውነት ስለምኖር ትፈሩኛለች ችኛን ማትተወንም ምክንያቱም አልታወኳችሁም ስልጣን ይዛችሁ በማግስቱ ወለጋ ላይ ስትበሩ ስትደበድሙ ልክ ልካችሁን ስለነገርኳችሁ ስለማልፈራችሁ። እኔ ማንን በሕይወት ያልፈራም በነገራችን አችለ እግዚአብሔርን ብቻ ነው የምፈራው። ስለዚህ ጠላቶች፣ የእኔ ጠላት ኦሮሞ ነው። ስለዚህ እናንተ ለችግር ሲደርስ አትቀላቅሉኝ። ከአሁን በኋላ እኔ ኦሮሞ አይደለሁም እንዳትቀላቅሉኝ። ኦኬ። እኔ ሰደበኝን በራሴ ይወጣዋል

ለእኔ ብቁም አይደለህም፣ ልክም አይደለህም፣ አትመጥንም፣ አትመጥንም። ነገ ደግሞ እናንተ አዘጋጆች እናንተ አዘጋጆች፣ እንዳትቆጩ እንዳትቆጩ፣ ነገ የተጨማለቀ ስራ ሲሰራ ቢገኝ የማታውቁትን ሰው መርጣችሁ ቢገኝ፣ ራሳችሁ ናችሁ የምታውቋቸውን ልጆች ምረጡ። በፊት ለፊታችሁ ያደጉ ትናንት የነበሩ ዛሬ መንጋይ ደርሱ ጨዋዎችን ምረጡ። ከሀሽሽ ነፃ ይወጡ፣ ከአልኮል ነፃ ይሆኑ፣ ከሀሽሽ ከአልኮል ነፃ ይሆኑ። ሲጫወቱ ራሱ እዚህ ጋ ቁጭ ብለው እግዚአብሔር ምስክሬ ነው። እኔ በተለይ ጆን ዳንኤል ነው። እኔ ናውምን በጣም ሪስፔክት አለኝ። በነገራችን ላይ አይ ቲንክ የመጠጥም ሰው አይደለም። የሆነ ብዙ ሲናገራቸው የሰማት ነገር አለ። ምንድን ነው ያለው? የሆነ ቦታ እንኳን ለመሄድ እናቴን አስፈቀጀ ነው። ጨዋዎች መሸለም አለባቸው። ጨዋዎች መሸለም አለባቸው። ብዙ በርትተው እዚህ ላይ የሰሩ ልጆች መሸለም አለባቸው። ዩቲ ራች መጠጣ አልጠጣም ብሏል። እንደዚህ እነዚህ እነዚህ መሸለም አለባቸው። ምክንያቱም ለትውልዱ ጨዋነትን የሚያሳዩ መስራት የሚችሉ ሀገር በቀል የሆኑ የማንንም ጃንኪ እያመጣችሁ የማንንም ዱርዬ እያመጣችሁ ሆይ ሆይ የሚያሳብዳቸው ጃንኪ የሚያደር የሚያደርጋቸው ምን ውጣው እንደሆነ ሄዳችሁ አጣሩ። መጀመሪያ ዩጋድ ድረስ ደም ምርመራ ራሱ ያስፈልጋል። ሌላው ደም ምርመራ እንዳለ፣ ውድድሩን የምትወዳደሩ ሀሺሽ ለመውሰዳችሁና ላ ለመውሰዳችሁ ደም ምርመራ መመርመር አለባችሁ። ደም ምርመራ ሽንት ማለት አለባችሁ። ያ ያንን የማታረጉ ከሆነ ያንን የማታረጉ ከሆነ ቀጥታ ይህንን ሰው አስወጡ። የሚወጣባቸው ሪዝን ኖ ነው። ኢትዮጵያ ነ ኢትዮጵያ ችግር የለም። እንደዛ ከሆነ መማር መግባት አለባት። መማር መግባት አለባት። ፊፊ መግባት አለባት። ኖ ሁሉም በውጪ ያለ ኢትዮጵያዊ ቲክቶከር በሙሉ መግባት አለበት። ለዚህ ያላስገባችሁበት ያልመረጣችሁበት ምክንያት፣ አሁን ደግሞ ምን እያሉ ነው የሰማሁት? ምንድን ነው እያሉ ሰው ነው መርጦ የሰጠን? ኮሚቴ የለውም እንዲያስመራጭ ያስመረጭና መራጭ ህግ አጽዳቂና አርቃቂ የላችሁ እንደ አንድ አዋርድ አዋርድ እኮ ብዙ ብራንች አሉት እኮ ኔቶች እኮ አሉት። ምን ምን መስራት እንዳለብን እናንተ ሰዎች አስተካክሉ። የምትሰሩትን ነገር ስትሮንግ አገባኝ ምን የእሱን በቃ ከሆነ እኮ ነገርኩሽ ከሆነ ሮዛም የውጭ ዜጋ ናት፣ መወዳደር የለባትም። ያ ወይንም ውድድሩ ኢንተርናሽናል ነው፣ ሁሉም መካተት አለበት። ጥናት ማድረግ አለባችሁ እናንተ። የምታውቁትን የምታውቁትን ደስ ያላችሁ ሰው ብቻ ወይን ዝም ብላችሁ የምታስገቡ ከሆነ እስቲል ትክክል አይደላችሁ ማለት ነው። ትክክል አይደላችሁ፣ አልጨረሳችሁ ማለት ጨርሱ። በደንብ በደንብ አድርጋችሁ ጨርሱ። የምታወዳድሯቸውና ጠረጴዛ ላይ የምታቀርቡልን የምታቀርቡልን የምንመርጣቸውን በደንብ አሳውቁ። ኦኬ፣ አይበቃሽም? ምንድን ነው የፈለኳ? አንተ ሰውየ ልትሳደብ ነው? ምንድን ነው? ምንድን ነው? እኔ ምንም አልገባኝም እ ቢገባ ምን ችግር አለብኝ? ዘ ፕሮብሌም ትገባለህ። ማን መራጭ አረገሽ? ማን አባ መራጭ አረገ? አንተ ስራስ? ማን አባ መራጭ አረገ? ማን አባ መራጭ አረገ? ሀገርን ለቀ ሄደ፣ ተዝረክርከ ወድቀክ፣ እንደገና ደግሞ መተህ መልሰህ ክርስቲንዬ መተ ደግሞ እንትን ልትሆን ትፈልጋለህ እንዴ? ኖ ስ ኖት ዎርክ ኢትዮጵያ ውስጥ ያሉት በመከራ እዚህ ጋ የደረሱት አንደኛ መውጣት አለባቸው፣ ምርጫው ላይ መቅረብ አለባቸው። አዶናይ እኔ ልንገራችሁ ማንም ሰው ወድቆ ይነሳል። ድራግ ላይፉን በድራግ ውስጥም ሆነ በምግብ ውስጥም ሆነ በሲጋራ ስ አም ኖ ፕሮብሌም አም ኖ ፕሮብሌም ችግር የለብኝም። ብቁ ግን አይደለም። ብቁ አይደለም። እቺ ሮዛም ለንደን ያለችው ኖ ውጭ ናት ያለችው። አትመረጥ። ሀገር ውስጥ ያሉት ናቸው መወዳደር ያለባቸው። ሀገር ውስጥ ናቸው መወዳደር ያለባቸው። እኔ እንደዛ ነው እንደዛ ነው መሆን ያለበት ነው ምለው። ከኔ የግል ችግር ያለበት ይመስልሻል እንዴ? ክራቴራውን አያሟላም ነው እያልኩሽ ያለሁት አያሟላም። ብቁ አይደለም። ች አፍ ብቻ ወሬ ብቻ ነው እሱ። በራቅ ይ ይሄ ልጆቹን መግደሉ እንዲያውም አንተ መወዳደር ካለብ ውጭ ሄዶ ውጭ ሄደው ከከሰሩት አገር ውስጥ ሆኖ ከከሰሩት በቤተሰባቸው ሀብት ያልተጠቀሙ ያልተማሩ ከእንደነዚህ ደረጃዎች ከእንደነዚህ ደረጃዎች ተወዳደር። ሲሪየስ ሲሪየስ ያ ብዙ ቻንስ ኖራችሁ ካልተጠቀሙት ያ አፕ ዳውን ከሚሉ ከነሱ ነው መወዳደር ያለብ እኔ እኔ እንደዛ ነው እንጂ እነዚህ ህይወታቸውን የለወጡ ስንት ነገር የለወጡ የራሳቸውን ምናምን የከፈቱ እኔ ከራችሁ ጋር ስትቆም እኔ ሲሪየስ ራችሁን ነው ያሳነስክብኝ። በነገራችን ላይ ምክንያቱም ይዝ ደብስት ዋን ራችሁ ይሁ፣ በቃ የራሱን የሆነ ነገር ያደረገል ይችላል። ኢቨን ራችሁ የሆነ እህቱን ፈልጎ አምጥቶ እህቱን ድታውት። ሌላው ሌላው እሱ ሰው ሲሆን ቀናፊ ማንን ጋር ነው ሄደው እህቱን ያመጣ? አምስት ሳንቲም ሄዳል ያልነበረው ልጅ ራሱ ከመሸለም አልፎ ብዙም ነገር መደረግ ያለበት ልጅ ነው። እኔ ይህ እንትን አለው ክሬዲቱን አልወስድበት። እንዴት ነው አንተ ከእሱ ጋር የምትወዳደረው? እንዴት ነው አንተ ከዶክተር አብይ ረን አንተ ሰው እየወጣል ቲክቶክ የሚከታተል በጣም ሬር ነው። እና የነሱ ልጆች ስለደገፍ ወይ መሬቻ ላይ ሄደ ጫፍ ጫፍ ስላልክብና እንዳትረሱ፣ ይህን ነገር እንዳትረሱት። የሱ ደጋፊ ይሆናቸው ይህን ነገር እንዳትረሱት። አዶናይ መውጣት አለብ ከውድድሩ መውጣት አለ ባይሆን አዶናይን ሌላ ቻንስ የምትሰጡት ከሆነ ከሁለት ዓመት ከሶስት ዓመት በኋላ፣ አዶናይ ትላንትና ከካናዳ አይሆንም ብሎ ምት ውስጥ በሶስት ዓመት ውስጥ ምን አደረገ? ምን ተለወጠ? ምን ሰራ? ከዛ በኋላ አይደለም። ቲክቶክ አዋርድ ላይ ያ ሌላ ትልቅ ኢትዮጵያ ውስጥ ከተለወጡ ሰዎች ተብለ ብትቀር አምሀፒ አይውሹ እግዚአብሔር ምስክሬ ነው ሚል ከዛች ትላንትና ከቤት ወጥተ በረንዳ አድረ ተመለሰ ኢትዮጵያ ገብተ ምናምን ገና ፕሮሰስ ይፈልጋል። ፕሮሰስ ካልሆነ ለአንተ የማይጠቅሙ እነዚህ ውሸታሞች ናቸው። ቲክቶክ አዋር አዶናይ ጂጂ መረጠ ምን ምን ስላለ ምን ላይቭ ስትሪም ተጫውተ ጌም ተጫውተ አሸንፈሃል። ምን አደረግ እንዲያውም ኢትዮጵያ ህዝብን ያነሳ በራስ ጊዜ ወድቅ ከዛ ለም መልሰ ለእኔ ስትሉ አደለ ሚል ዋሽተ እንዲያውም አጭበርብረሃል። አሁን ይቺ ራሱ ሞጣት እንዲያውም አጭበርብረሃል በዚህ አይነት እኔ ዝም ብዬ ዝም ነበር። አጭበርብራ እኔ ተቸግሬ አይደለም፣ ግን እናንተን ለመገመት ነው አልክ። ዩ ሲ ማጭበርበር ነው ማጭበርበር ነው ማጭበርበር። አይ ዶንት ሄት ዩ ኦኬ፣ አይ ዶንት ላቭ ዩ ቢኮዝ እኔ ለማንም ላቭም ሄትም የለኝም፣ ሪስፔክት አለኝ። ግን በእንደዚህ አይነት ነገር ስንመጣ ግን ማውራት አለብን። ልክ አይደለም ይሄ ልክ አይደለም። ኢትዮጵያ ውስጥ ያሉ ልጆቻችንን እንደምንም ብለን ወደዚህ እንዲመጡ ያደረግን ሶሻል ሚዲያ ከቆረቆሮት አንዱ ነ አንዱ ነ መከራዬን አሬን በልቼ ግማሽ ህይወቴን የኖርኩት እዚህ ላይ ነው። ኦልሞስት ሰርቲን ርስ ዋን ሰር ርስ ብዙ ነገር እናጠችበታለሁ ብዙ ነገር ደግሞ ተምሬበት አለ አግኝቼበት አለው አለ ስለዚህ ዩ ጎ አውት ቴንክ ዩ አሌክሲ፣ ዩ ጎ አውት። ባይሆን ከሶስት ከአራት ዓመት በኋላ፣ ከአንድ ዓመት በኋላ የማሚን ብር አንቀሳቀስ፣ ማናጀር ሁን፣ አግዛት፣ ቶፕ የሆቴል ቢዝነስ ስራ፣ ወይም ሌላ አይዲያዎች። ምክንያቱም እናቱ እናትና አባት ጋር ብር አለ። የኢትዮጵያ ህዝብ ያጣው አይዲያ አይደለም ብር ነው ያጣው። መንግስታችን ብር አትሆኑ እንደዚህ የሚሆነው በእንደዚህ አይነት ስራ፣ ከአስር ዓመት በኋላ ሚሊዮነር ተብለ ማየት ፈልጋለሁ። ምክንያቱም ጥሩ ቻንስ አለ ጥሩ ቻንስ አለ። እኔ እንዲያውም የሚሰማት ለልጆቹ 36 ሺህ የቤት ክራይ መክፈል አልችልም፣ ክፈሉልኝ። ማን ጠየቀ? መክፈል ካልቻልክ እንደሌላ ሰው ይኖሩ አለቅ ለምንድነው እነሱ ከሆነ ሀገር አምጥተህ እዚህ ተከራይተህ ምታኖሩ? ለምን ቀያቸው ላይ መንደራቸው ላይ አያሉ? መለመኛ ለምንድነው የምታደርጋቸው? እኔ አይገባኝም አንዳንዴ። ዝም ስል እኔ ጭቅጭቅ ስለማልፈልግ ነው። መለወጥ ካለበት ብዙ መለወጥ ያለባቸው ነገሮች አሉ ልጆቹ ድህነት እንደ ኢትዮጵያ ሁሉም ነው። ግን ድህነት ማለት የሚማሩበት እዛው ቀያቸው ላይ እዛው ወላይታ ላይ ምንድነው፣ 36 ብር ግድ ክፈሉልኝ። እነሱ ምንድናቸው? ለምን ቤተሰቦቻቸው ጋር አያድጉም? ለምን ቀያቸው ላይ አያድጉም? ለምን አንተ አስፈለግካቸው? ባይሆን ወደ ቤተሰቦቻቸው የሚሄዱበት መንገድ እዛው የሚማሩበት መንገድ። የቤት ኪራይ ለምንድነው? ሌላው ለእነሱ 36 ብር ለቤት ኪራይ የሚከፍለው አይ ዶንት አንደርስታንድ ዚስ ፒፕል ዚስ አፍሪካ ፒፕል ዚስ ኢትዮጵያ ፒፕል

ጥሩ ምግብ የሚያገኙበት ከቤተሰቦቻቸው ጋር የቤተሰብ ፍቅር አገኝተው የሚያደርገው እንደሱ እንደሱ አይነት ነገር ነው መስራት ያ እኔ አይመቸኝ ሜ ልርዳ ተብሎ ከሆነ ቦታ ወይ ራስ ጋር ማረግ አብረሃቸው መኖር ልጅ ከሌለ እንደ ልጆች ያቸዋለሁ እንደ ወንድም ማሳደጋቸው ፋሚሊ ይፈልጋለሁ ካልክ ግን ለምን አስፈልገ ለምን ብቻ ለምን ሰው ካለ ሰው እንትን ይልባሃል ጋይዝ አንድ ጊዜ ምን እንደሆነ ታውቃላችሁ ይህ እንኳን እንትን ነው አሜሪካ